ይህ አብርሽና የሮታ ደስታ የሚያስደስታችሁ ሰዎች ልልበሉ፣ እስኪ አንዴ እልልበሉ። ዝም ብላችሁ የሆነ ደስ የሚል ነገር የመጣሁት ማለት ነው። የሰው ደስታ የሚያስደስታችሁ፣ የሰው ሰላም መሆን፣ የሰው ትዳር እንዳይፈርስ የምትፈልጉ ሰዎች በአጠቃላይ እንኳን ደስ ያላችሁ፣ እንኳን ደስ ያለን። አብርሽና ሩታ እንግዲህ ተታርቀዋል ማለት ነው። ደስ የሚል ነገር ነው። የእውነት ለመናገር የሩታን ቤተሰቦችን በጣም ያደነኩበት፣ የአብርሽን ቤተሰቦች እውነት ለመናገር በተለይ በተለይ ደግሞ ጋሽይን አለማመስገን አለማድነቅ አይቻልም ማለት ነው። እንግዲህ የሩታ ቤተሰቦች ልጅ ያለ አባት በተአምር ማደግ የለበትም መሆንም የለበትም። እንዲሁም ደግሞ ምጥሽን፣ ጭንቀትሽን፣ ችግርሽን አብሮ መካፈል መጋራት መቻል አለበት ብለዋልና በጣም ደስ ይላል። ሩታስ ምን አይነት ውሳኔ ወሰነች? እንዲሁም ደግሞ ስለ ፍቹ የፍቹ ሂደትም እንግዲህ ህግ እንደያዘው በህግ ሁሉን ነገር መጨረስ እንደምትፈልግ ተናግራለች። ከዚህ በፊት እንደሚታወቀው ሩታ አሁን ላይስ ምን አዳዲስ ነገር ኖረ፣ ወይስ ደግሞ የአብርሽና የሩታ ህይወትስ በምን አይነት መንገድ ሊቀጥል ነው? እንደ ጅራት የምትቀጠለው የምትከታተለዋ ሄርሜላስ ምን ሊውጣት ነው የሚለውንም በደንብ ሀሳብ የምንሰጥበት ይሆናል። በመጀመሪያ እንዴት ናችሁልኝ የተወደዳችሁ የቻናል ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን፣ በያላችሁበት ሰላምና ፍቅር እመኝ ላችኋለሁ እንግዲህ የአብርሽና የሩታ ህይወት፣ የአብርሽና የሩታ ፍቅር የት ይደርሳል የተባሉ በፍቅርም በኖሯቸውም በህይወታቸውም ዋጋ በመክፈል ደረጃም ሩታ የእውነት ለመናገር ለፍቅርም ለትዳሯም ለህይወቷም ለምትወደው ሰው ዋጋ ለመክፈል ወደ ኋላ ብላታቅም የእውነት ለመናገር ሁሉንም ተጋፍጣ ያለፈች ብዙ መከራ ያየች፣ ብዙ ስቃይ ያየች ሴትናት እና አብርሽም በጣም በጣም መሪዋ ነው። የእውነት ለመናገር ሩታ በጣም ደጋፊዋ፣ አጋዡ፣ ረዳቱ በጣም በቃ አለኝታው ነች እና አብርሽም በብዙ በብዙ ፈተናዎች ውስጥ ያለፈ በጣም ብዙ ሰው ሊጥለው የሞከረ በጣም ብዙ ሰው ብዙ የሚያወራበት ልጅ ነው። እሱ ግን ስራውን ከመስራት ወደ ኋላ የማይል ኑሮውን፣ ህይወቱን ለማሸነፍ ለማስተካከል በጣም በርትቶ የሚሰራ በጣም ጀግና የሆነ ወጣት ነው እና በአጭሩ የሆነ መንፈስ ገብቶ እንግዲህ ትዳራቸውን ኑሯቸውን አበጣብጦ ፍልስልሱን አውጥቶት በጣም የሚያስጠላ ህይወት ውስጥ የሚያስጠላ መንገድ ውስጥ ነበሩ። ኢቭን ላልከዳሽ ላልከዳ ተባብሎ ቃል ተገባብተው በችግርህም፣ በደስታም፣ ባዘንም፣ ባጣም ባገኘህም ጊዜ በችግርሽም፣ ባዘንሽም፣ ባጣሽም፣ ባገኘሽም በቃ ሁሌም ብትታመሚ ደህና ወጥቶኝ አብሬሽ ሆናለሁ ብለው እንግዲህ ቃል ገብተው ሲኖሩ የነበሩ ሰዎች ድንገት እንግዲህ እንደምታዩት በጣም ብዙ መከራ በቃ ብዙ ችግር ተፈጥሯል ማለት ነው። ሩታ ምን ነኝ ትላለች፣ አብርሽ ምን ነኝ ይላል። ብቻ በተለይ ሩታ ከባድ ልህ ውስጥ ገብታ ነበረ። ብዙዎቹም እንግዲህ ሩታን ብቻዋን እየደገፉ አብርሽ ገደል ይግባ፣ ቢኖር ባይኖር ምን ሊጠቅምሽ፣ ኧረ ልጅሽን ዝም ብለሽ በስርዓት አሳድጊ፣ ልጅሽን ወልደሽ እቀፊ የሚሏት ነበሩ። ሌሎቹ ደግሞ እንዴ አብርሽና ሩታ እንዴት ትለያያላችሁ? ያን ሁሉ ችግር ያን ሁሉ መከራ አልፋችሁ ዛሬ እንደዚህ በትንሽ ነገር ለዛውም በሶስተኛ ሰው ጣልቃ ገብነት አይሆንም ሲሉም የነበሩ ሰዎች ነበሩ። ሌላኛው ደግሞ እንግዲህ ውሽማ ይዞ ሲመጣ አብርሽን፣ እንዴ ጥሩ ነው፣ በርታ። ሩታ በፊትም ፍቅርም መስጠትም ማትችልም ጥሩ ያልሆነችም ሴት ስለሆነች እንኳን እናቷ ጋር ጥላህ ጥላ ሄደች። እንኳን ሄደች አንተ በቃ ከሄርሜላ ጋር ነው መቀጠል ያለብህ የሚሉ ሰዎችም ነበሩ። በአጭሩ በሰው የምትመሩ ከሆነ የእውነት ለመናገር ህይወታችሁ ሁሉ ጨለማ በጨለማ ነው የሚሆነው መከራው ስቃዩን የሚበዛባችሁ በራሳችሁ አቋም ከሌላችሁ በራሳችሁ የማትኖሩ ከሆነ ማለት ነውና፣ በአጭሩ እኔ ዛሬ አዲስ ነገር ነው ይዤላችሁ የመጣውትኝ። ከዚህ በፊት ቤተሰቦቿ ራሱ በአብርሽ ደስተኛ አልነበሩም። አብርሽ ብዙ ንብረት አለው፣ ብዙ ሀብት አለው። ኢቨን የማዳም ቅበቦች ማለት ነው የማዳም ቅመሞች መከራቸውን አይተው ሀያ አራት ሰዓት ተገርደው ሀያ አራት ሰዓት መከራ ጩኸትና ጭቅጭቅ ችለው ያመጡትን ያፈሩትን ወይም ደግሞ የሰሩትን ገንዘብ ለሚወዷቸው ሰዎች ለሚያደንቋቸው ሰዎች እነሱ ሳያጡ በቃ እያላቸው ራሱ የቤት እቃ ሳይቀር ነው ያሟሉላቸውና ያን ስጦታ ለሁለታቸው ለሩታ የተላከውን አብርሽ በልቶባታል። ስለዚህ ገንዘቧን ማስመለስ አለብን ብለው በገንዘብ ክፍፍልም መጠው ነበር የሩታ ቤተሰቦች ካስታወሳችሁ። ግን እነሱ ሆን ብለው አይደለም ያደረጉት በሰው ግፊፊት። እንዴ ሩታ እኮ አብርሽ እንደዚህ አድርጋ እንደዚህ ለውጠው፣ ለእሷ የተላከውን ስጦታ እሱ እየወሰደባት መኪናውም እኮ ቢገዛ ለራሱ ነው በራሱ ስም ብቻ ነው የተገዛ እየተባለ ብዙ ታሪኮች ተፈጥረው የገዛ ልጃቸውን እንግዲህ ብዙ ነገር ሲያወሩባት፣ ከጀርባ በጣም ብዙ ሲያማት፣ በጣም ብዙ ነገር ሲሏት ኢቨን ከቤተሰብ ሙሉ በሙሉ ሰርዘው ሊያስወጧት ምንም አልቀራቸውም ነበር። በተለይ ሜላት ሜላት እናትየዋ ራሱ በጣም ከባድ ሁኔታ ላይ ነበረች። ማለት ሰው በነገራት ነገር ተመርታ ብዙ ነገር ልትናገራት ነበረ ሩታን እና ሩታ ባይሆን እናቷንም አባቷንም አስቀይማ ብትወጣም ግን ክፉ ቃል አልተናገረቻቸውም። ያው ሜላት በጣም ስታስመረራት ስታበሳጫ፣ ስታናድዳት ነው ለሜላት መልስም የሰጠችው። በአጭሩ ግን ማለት ነው ምን ልላችሁ ፈልጌ ነው ቤተሰብ ቤተሰብ ነው። ይሄው ዛሬ ሲከፋት በቃ እኔ እንዳላቅም ደገፏት፣ ሸከፏት። መጽናኛ መደገፊያ መጠጊያ ሆኗት የእውነት በዚህ ሰዓት የት ትሄድ ነበረ? ምንም መሄጃ አልነበራትም። ነበረ ነው በህይወቷ ለምን አገባው ለምን አፈቀርኩ ብላ የምትጸጸትበት ለምን ሳረገዝኩ ብላ ፈጣሪዋን የምታማረርበት ጊዜ ላይ ነበረች። ነገር ግን ቤተሰቦቿ አለንልሽ ስላሏት እንግዲህ ደስተኛ ሆና ቤተሰቦቿ ጋር ትገኛለች። ቤተሰቦቿ ደግሞ ይህንን ነገር ካዩ በኋላ ልጃቸው ወደ ቤቷ መመለሷን ካዩ በቃ ከእነሱ ጋር ይቅርታ ማውረዷን ሲያዩ ያረገዘችው ልጅ አለ በሆዷ የያዘችው ጽንስ አለ ልጅ አለ። ያ ደግሞ ያለ አባት ማደግ የለበትም። ስለዚህ ሮታዬ አባቱ መምጣት አለበት፣ ከአባቱ ጋር መስማማት መግባባት አለባችሁ ብላለች። ና አባት ብቻ አባትነት ምንም ምንም ስሙ ብቻ ምንም አያደርግም። ልጅ እንዴት ሆኖ እንደሚመጣ ልጅ እንዴት ሆኖ እንደሚወለድ፣ ምጥሽን፣ ጭንቀትሽን፣ ስቃይሽን ማየት አለበት። ይህንን ነገር ሁሉ ሲያይ ሁሉን ነገር ረስቶ እንደውም ተጸጽቶ ወደ አንቺ ሊመጣ ይችላል። ስለዚህ ሰላም መውረድ አለበት ልጅ ያለ አባት በፍጹም ማደግ የለበትም ብለው እንግዲህ ቆርጠው ተነስተዋል፣ የሩታ ቤተሰቦች ማለት ነው። ሩታን ወደ ራሷ እንድትመለስ አብርሽንም እንግዲህ አናግረውት ያለውን ነገር አስተካክለው ትዳራቸውን፣ ኑሯቸውን፣ ህይወታቸውን ለመመለስ እየሞከሩ ነው የሚገኙት። ታላቅ እህቷም እንግዲህ በትዳር ነው የምትኖረው ልጅም ወልዳለች እና እናትነት፣ ሚስትነት፣ ትዳር እንዴት እንደሆነ ሁሉን ነገር አስረዳታታለች። ሩታም እንግዲህ ትዳርም የመጀመሪያው ነው ልጅም የመጀመሪያዋ ነው እና ሁሉ ነገር አልጋ ባልጋ እንደማይሆን ብዙ ችግሮች ከመጣላት በኋላ መታረቅ እንዳለ ብዙ ነገሮች እንዳሉ ወደ ተዳሯ መመለስ እንዳለባት። አዲስ ሰው ብትሄዱ አዲስ ማንነት አዲስ ጸባይ፣ አዲስ ነገር ነው። በዚህ ምድር ላይ ስትኖሩ ደግሞ ትወለዳላችሁ፣ ታድጋላችሁ፣ ከዛ ፍቅር ይይዛችኋል፣ ከዛ ትዳር፣ ኑሮ፣ ከዛ ደግሞ ልጅ የሚባለው ነገር ነው። ከዛ ውጭ ሌላ ምን የሚያጓጓ ኑሮ አለ? ምን የሚያጓጓ ህይወት አለ እዚህ ምድር ላይ? በቃ ኑሯችሁ በትዳር የመተሳሰር ነው። ቤተሰብ መስርቶ መኖር ነው። በቃ ይሄ ነው። እዚህ ምድር ላይ እስካለን ድረስ ማንም ሰው ብቻውን እንዲኖር ፈጣሪም አይፈቅድም ሰውም መኖርም የለበትም ሲጀምር አይገፋውም እንጂ እና ሩታም እኔ አብርሽና ሩታ እንዲታረቁ መቶ ፐርሰንት እንደሚታረቁ ነግሬያቸዋለሁ። ሄርሜላ ብዙ ተንጋላ ምትቀር ሄርሜላ አላት። እኔ ለሄርሜላ ነበር ሳስብ የነበረው። ኢቭን አብርሽ ከእሷ ጋር ጥሩ ጊዜ ሲያሳልፍ ምናምን፣ አይ አልኳት፣ ይህን ደስታሽን አይቶሽ በቃ ልታጭው ነው ይህ ደስታ እስከመጨረሻው ስለማይሄድልሽ ሩታና አብርሽ አንድ ነው የሚሆነው። ስለዚህ አንቺ ላንቺ ነው የማለቅሰው፣ ላንቺ ነው የማዝነው፣ ላንቺ ነው የምፈራው ብዬ ለሄርሜላ መልእክት አስተላልፍ ያለውና፣ ለማንኛውም ግን የሩታ ቤተሰቦች ትልቅ ትልቅ መልእክትን ትልቅ ሀሳብን ይዘው ተነስተዋል። ሩታም እንግዲህ አሁን ሰዓት በዚህ ሰዓት በዚህ ወቅት ማረፍ እንደምትፈልግ ከአብርሽ ጋም ከሌላም ሰው ጋር መጨቃጨቅም መከራከርም እንደማትፈልግ ግን ደግሞ ከአብርሽ ጋም ቤተሰቡ በቃ በጫና አድርገውላ አድርገውባት ሳይሆን እኛ በቃ አንቺን ኑሮሽን፣ ህይወትሽን እንድትኖሪ ጥሩ ህይወት ጥሩ ኑሮ እንድትኖሪ ነው የምንፈልገው ብለዋታል። እና በራስሽ እንድትወሰኝ ብለዋታል። ስለዚህ የፍችውን ነገር ወይም ደግሞ በህግ ያዘውን ነገር ቀስ ብላ አሁን በቃ ፈጥና ምናምን ሁሉን ነገር መተው እንደማትፈልግ ግን ደግሞ ሁሉ ነገር ቀስ በቀስ እንደሚሆን እንደሚስተካከል እንግዲህ የተናገረች ትገኛለች። ከአብርሽ ጋ ያለው ነገር ደግሞ ሁሉ ነገር ተስተካክሎ ወይም ደግሞ ለትዳራችን የሚጠቅም ነገር እያደረግን የማይጠቅም ነገር ሙሉ በሙሉ እሱም ትቶ አንድ ላይ እንድንሆን እፈልጋለሁ ብላለች። ስለዚህ አብርሽና ሩታ እርግጠኛው የምነግራችሁ ነገር በቅርቡ ተታርቀው አንድ ሆነው እንደሚመጡ መቶ ፐርሰንት እርግጠኛ ነኝ። በአሁኑ ማለት ነው፣ እግዚአብሔር ይመስገን። የሩታ ቤተሰቦች በፊትም የእውነት ለመናገር ማለት ነው ሩታ እስከ ጥግ ድረስ ነው ያስቀየመቻቸው፣ ያስከፋቻቸው፣ በእውነት አስለቅሳቸዋለች። ስንት ቀን ሙሉ እናትየዋም አባትየውም አሁን ነው የእውነት ፊታቸው ራሱ ምልስ ያሉ። ያን አይታቸቸው ከሆነ በጣም ጉስቁልቁልቁል ብሎ አለባበሳቸው ራሱ ምንም በቃ ይሆናል። አይደለም ሩታ ሳታጣ እጇ ላይ ልክ እንደ አብርሽ ከአብርሽ እኮ ሀብት አላት ንብረት አላት ገንዘብ አላት። ግን አብርሽ ቤተሰቦቹን እንደዛ አሳምሮ ለጋሽ የራሱ ቤት ገዝቶለታል። ታቃላች አብርሽ ቤት ገዝቶለታል። እሷ ግን ወይ ለራሱ አላወቀችበት፣ ወይ ለቤተሰቡ አላወቀችበት። አየር ላይ ተንሳፋ የቀረች እሷ ናትና፣ አሁን አሁን ላይ ግን ሁሉም ነገር ጥፋቷም፣ ስህተቷም ምን ሁሉ ነገር ገብቷት እንግዲህ ወደ ቤተሰቦቿ ተመልሳለችና ቤተሰቦቿም ፊቷቸውን ምልስ ብሏል፣ ሁሉ ኑሯቸውም እየተስተካከለ ይገኛልና ደስ ይላል። ከቤተሰብ መራቅ ምንጊዜም ቢሆን ምንጊዜም ቢሆን የፈለገ ተአምር ቢሆን ከቤተሰብ መራቅ እንደሌለብን፣ ከቤተሰብ መጣላት እንደሌለብን በደንብ ከሩታ ህይወት መማር አለብን ብዬ አስባለሁ። ለማንኛውም ግን በስተመጨረሻም እንግዲህ ሁላ እስኪ ስታሽቀብጡ ሄርሜላ አብርሽ ሄርሜላ አብርሽ ስትሉ ስታሽቀብጡ የነበራችሁ አብርሽ አብርሽ ስትሉ የነበራችሁ ሰዎች ማለት ነው፣ በናታችሁ ተተከሉች፣ በቃ ተተከሉ። የእውነቴ ነው፣ ሄርሜላን መጥፎ ክፉ ነገር አልተናገርኳትም። በነገራችን ላይ በጣም ባለጌ ሴት ናት። ግን የሰው ኑሮ ሰው ያስተካከለው ሰው መከራውን አይቶ ባቆመ ቤት ውስጥ ሄዳ ገብታ እንደፈለገች ስትቦረቅስ ምናምን ብዙ ነገር ልላት ፈልጌ ነበር። ልሰድባት በደንብ እጥብ ላረጋት ነበር ግን ነገ አብርሽና ሩታ እንደሚገናኙ 100% እርግጠኛ ስለሆንኩኝ እች ልጅ እንደምታለቅስ ስለማቀ የእውነት ለመናገር በጣም የገረመችኝ ፓርት ደግሞ ልክ የሰማንያ ባሏ ይመስል የሆነች ሴት ስትመጣ አድናቂ ነኝ ምናም ብላ ልክ እንደ ኖርማል ሰው አድናቂ ነኝ ብላ ሰላም እንኳን ስትለው እንዴት እንደተቃጠለች እንዴት እንደጨሰች እንዴት እንደነደደች አይታችኋል አይደለ? በቃ ሩታ ላይ ግን ይሄ ነገር ሊፈጠር እንደሚችል ይሄ አይነት ስሜት ሊሰማት ይችላል ብላ እንኳን አንድ ሰከንድ ቆም ብላ አላሰበችም። ለማንኛውም የራስ ወዳድ ስለሆነች ራስ ወዳድ ደግሞ መቼም አያልፍለትም። አንድ ቀን እንግዲህ ሁሉም የስራውን የየጁን ያገኛልና፣ ሩታዬ ሀሳብሽን ቀይረሽ አብርሽን ማስተካከል ያለበትን። አብርሽ በነገራችን ላይ መጥፎ ባህሪ የለበትም፣ መጥፎ ባህሪ የለበትም። ሩታም እንደዛው። ግን እልህ ቤት ያፈርሳል፣ ኑሮ ያፈርሳል፣ ትዳር ያፈርሳል፣ ሀገር ያፈርሳል። በቃ ይሄ ነው። መስማማት መግባባት ግን ለሁለታቸው ይጠቅማል። ልጅ ያለ አባት ማደግ የለበትም። አንድ ሴትና ወንድ ወይም ደግሞ ባለትዳር ሰዎች እየተዋደዱ እየተፋቀሩ እየተፈላለጉ መለየት የለባቸውም ብዬ አምናለሁ፣ እንደኔ ማለት ነው። ምክንያቱም ሮታ ይውላቸው አልጋ ባልጋ ሆኖላት ኑሮ መጣ ቢሆን፣ አብርሽም እንደዛው፣ ምንም ዋጋ ሳይከፍሉ ዝም ብለው ትዳር ብለው ይዘው የተቀመጡት ነገር ቢሆን ኑሮ ዱሮም እኮ ምንም ፍቅር አልነበራቸው ምናምን ብዬ አወራ ነበር። ግን እሷ እስከ ጥግ ድረስ እውነት ያልገባችበት የእሳት ባህር የለም። አብርሽም ያልገባበት ያላደረገው ነገር የለም። ያንን ሁሉ ዋጋ ከፍሎ ይህን ትዳር ይህን ፍቅር እዚያ አድርሶ በስተ መጨረሻ ለምን ሁሉን ነገር ባስተካከለችበት ኑሮ ሌላ ሴት ልትመጣ ትችላለች? አብርሽስ ለምን? ብዙ በቃ የእውነት ለመናገር ብዙ ዋጋ የከፈለችልን ሴት ትተህ ዛሬ ጊዜያዊ ደስታ የምትሰጥን ሴት መምረጥ ራሱ ትክክል አልነበረም። ለማንኛውም ግን መጣላት መታረቅ ያለ ነው። ነፍስ አልጠፋም። ሩታና አብርሽ እንግዲህ አንድ ላይ ሆነው የእውነት ለመናገር ደስ የሚል ቪዲዮ ጠብቃለሁ። በቃ እናንተም ጠብቁ። የሰው ደስታ የሚያስደስታችሁ ሰዎች ብቻ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሌሎቻችሁ ምንም ማድረግ አልችልም። እንግዲህ ከእውነት ጎን ብትቆሙ ጥሩ ነበረ። እኔ ከመጀመሪያውም ጀምሮ ከእውነት ጎን ነኝ። የእውነት ሐሳብ አስተያየት ነው የምሰጠው። ብቻ ግን ስለነበረን ቆይታ እጅግ በጣም አመሰግናለሁ። አብርሽና ሩታ በቅርቡ በአንድ ላይ ታያችኋላችሁ። ይመጣሉ፣ ጠብቁ።